ክርስቲያን ነሽ? አስረጅም አይዞሽ፣ አተፍሽ በረጅሙ አተንፋ አተንተንፍሽ እንደዚህ እግዚአብሔር ሶስት ጊዜ ሶስት ጊዜ የለው የተቃጠለ አየር ነ ማስወጣው። ቀጥ ው እኔ እንደማውቀው እኔ እስከተማኩት ድረስ እግዚአብሔር አንደኛውን ልጁን ወደ ምድር ላከው ይላል መጽሐፍ ቅዱስ። ስንት ልጆች ናቸው እግዚአብሔር ያሉት? አንድ ልጁ። እኛ ሁላችንም ህዝብ የተባለ ልጆቹ ነን እኮ። ለመሆኑ የእግዚአብሔር ልጅ ግን ሊኖረው ይገባል። እንደ እውነቱ ከሆነ እግዚአብሔር ግን ልጅ አለው። ለመሆኑ እግዚአብሔር አይዳሰስም፣ አይጨበጥም፣ አይታይም። ማንም እስካሁን ያየው ሰው ልጅ ይኖረዋል ሳስብ እግዚአብሔር እና እኮ ኢየሱስ ክርስቶስ የተለያዩ ናቸው። ነገርኩ እኮ ኦርቶዶክስ ዝም ብሎ የሚንቀሳቀስ ብዬ ነበርሲሲዘፈኔስፓርቲ ምን መሰላችሁ ኢየሱስ እና እግዚአብሔር የተለያዩ አካሎች ናቸው። እንግዲህ ኦርቶዶክስ ማይ ሲስተር ማይ ቢውቲፉል ሲስተር ፍሮም አዲስ አበባ ፊንፊኔ ኖ ቆይ ሞጣዬ ይልክን ያሁን ካንታው መጽሐፍ ቅዱስ ግን እሺ፣ መጽሐፍ ቅዱስ አይደለ መጽሐፍ ቅዱስ እግዚአብሔር እግዚአብሔር ፈጣሪ አንደኛ ልጁ ወደ ምድር ላከው ሲል ማለት ማንን ነው የላከው? ማን አንደኛ ልጁን ማለት እግዚአብሔር ግን ልጅ ሊኖረው ይገባ ነው ሮነ ነው እያልቱ ያለ እግዚአብሔር ልጅ ከማን ወለደ በምንድን ልጅ ወለደ? ስ ማ ኮሽን ፍሮም ኦርቶዶክስ ጋይስ ቀጥ ያስረጅን መስቀል አንጠልጥለሻል። ዛሬ አለክሽም። ዘበነ ለማንጥራ ከታች ትጠየቃላችሁ። ብዙ ነገር አስረጅን። አይ አይደለም፣ ልመውጣ እኔ እኮ አገባቢ እኮ ስለ መጽሐፍ ቅዱስ ልናገር እኳ አልነበረም። እኳ አገባቢ ያው መስቀል አድርገሻላ እኔ እኮ እየጠየቅኩ ያለሁት ራሴን የምጠይቀ ያለሁ ብዙ ጊዜ አንቺን ብቻ አይደለም፣ ሁሉንም ሰው የምጠይቀው ነው። ምግን መልስ የለውም። ለሞት አቀራኒዮ ለሚጠየቅ መልስ ሰው ፋስ መፋሱ ነው ቁጭ ነው። ለምን እንደሆነ ይገባኝ። ማንም ሰው የሚመልስ የለም። አሀ ኢየሱስ እና እግዚአብሔር የተለያዩ ናቸው ብላ ቁጭ አለች። ትልቅ መስቀል ግን አንጠልጥላለች። ትክክል። አም ሶሪ ፎር ዩ ማይ ቢ እኔ ማምነው ግን እዛ ነው። ስንት ነው ቤት እድሜሽ ስንት ነው? አይዞሽ ማይለጅሽ አለደመሽም። ሀያ ሰባት እና እንቦቀቅላ ልጅ ነሽ እና ምን አደነጋገጠሽ? እድሜሽ ስንት ነው? ስለ ሀያ ሰባት ያው የሴት ልጅ እድሜ አይጠየቅብኝ ነው ሞጣዬ። የወንድ ልጅ ደግሞ እዚህ እኮ ኋላ ቀር አስተሳሰብ ነው ግን አንተ ከምታውቀው እስኪ ግን አንተ አሁን አንተ ልክ እኔ ብለህ የምታስበውን ነገር ስለ እኔ አስተምረኝ እስኪ። ምናባት እኔ ሆን ይችላል አለህ ዋክብር እምነት አይደለም አለህ። ዋክብር ማለት ምን ማለት እንደሆነ ታውቂያለሽ? አለህ ዋክብር ምን ማለት ነው? ስለማላውቀው አረብኛ የሰላሞቹ ሙስሊሞች ስለተባለ ሌላ ነገር መስሎሽ። አላሁ አክበር ማለት እግዚአብሔር ይመስገን ማለት ነው፣ ጠየሽ በአረብኛ ተነገረ እንጂ ስብሐት ለአብ ማለት ነው። እንዳበሻ እኮ አላህ ዋ እውነት አይደለም። አላሁ አክበር እግዚአብሔር ይመስገን ማለት፣ ሌላ ምንም ነገር የለም። እሺ፣ እኔ አላቅም ነበረ፣ ስላላወኩት ነው። እዛ ስብሐት ለአብና አላሁ አክበር ያን እላቸው። ሌላ ምንም ነገር የለውም። ለምን ሚሊዮን ሃይማኖት ተፈጠረ? መሰለች ወንበዴ ቄስ እና ወንበዴ ሼክ እጁን አለሱስ የሚበላ ወንበዴ እየቀለብል ነው። እግዚአብሔር አንድ ነው። አላህ አንድ ነው። እግዚአብሔር አንድ ነው። አንድ አምላክ ነው ያለው በአለም ላይ ሚሊዮን አምላኮች የሉ ዴርዝ ዋን ጋድ አልማይቲ ጋድ ይባላል። እሱም አላህ ይባላል። እሱም እግዚአብሔር ይባላል። ድዩ አንደርስታንድ?